ሰላም ቻናል ቤተሰው፣ እንዴት ናችሁ? ዛሬ በነጻ የምትፈልጉትን ኮርስ የምትማሩበትን አፕሊኬሽን ነው ያመጣውላችሁ ማለት ነው። የምትፈልጉትን ቪዲዮ ኤዲቲንግ ሊሆን ይችላል፣ ኮንቴንት ክሬሽን ሊሆን ይችላል፣ ስለ ጤና፣ ስለ ሕግ ሊሆን ይችላል፣ ስለ ኢኮመርስ ሊሆን ይችላል፣ ስለ ማኔጅመንት የምትፈልጉትን ኮርስ በጣም ፕራክቲካል በሆነ ዋይ የምትማሩበትን መንገድ ነው ያመጣውላችሁ ማለት ነው። በቪዲዮ ነው የምትማሩት። በጣም አጫጭር የሆኑ ቪዲዮዎች ናቸው። እሱን እንሮል ያደረጋችሁ መጨረሻ ላይ ደግሞ ሰርተፊኬት ይዘጋጅላችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። እሺ የቻናሌ ቤተሰቦች መጀመሪያ ወደ ፕላይ ስቶር እንሄዳለን ማለት ነው። አሊሰን ነው የሚባለው እንትኑ ዘን፣ የሰርች ቦታው ላይ እንሄድና አሊሰን ብለን ሰርች እናረጋለን ማለት ነው። አሊሰን ብለን ሰርች እናረጋለን ነው። እንደዚህ ይመጣላችሁ ማለት ነው። እኔ አዳውሎት ስላደረኩት ኦፕን ብሎ ነው የሚመጣልኝ። እናንተ ደግሞ ኢንስታል አድርጉ የሚል ነው ይመጣላችሁ ማለት ነው። ስለዚህ ኦፕን እንላለን። ዴን እሱን ኦፕን እንዳልነ ወደዚህ ይገባ ያስከፍል እንትን ይገባልናል ማለት ነው። እንደምታዩት የተለያዩ ነገሮችን ይነግረናል ማለት ነው። ከ45 ሚሊዮን በላይ ተማሪዎች አሉ ነው የሚለው። ስለዚህ ምንድነው የማርጉት የሚለው ታፕ ኤኒዌር ቱ ስታርት ይላል። የሆነ የፈለጋችሁት ቦታ ላይ ንኩት ነው የሚላችሁ። የፈለጋችሁ ቦታ ተካታላችሁ ማለት ነው። ጎግል ከጠየቃችሁም ጎግል አስገቡለት መጀመሪያ ሎጊን ማድረግ ትችላላችሁ ማለት ነው። ስለዚህ ይው አጠቃላይ ኮርሶቹ እዚህ ላይ ያመጣላችኋል ማለት ነው። ለምሳሌ ኢንፎርሜሽን ቴክኖሎጂ ይላል። ላንጎጅ ከፈለጋችሁ እንግሊዝኛ አለ፣ ሄልዚ አለ፣ ፐርሰናል ዲቨሎፕመንት አለ። ላንጉጅ የፈለጋችሁትን ላንጉጅ እዚህ ላይ መማር ትችላላችሁ። ሴል ማርኬቲንግ ይላል። ሴልስ ኤንድ ማርኬቲንግ መማር ትችላላችሁ። ቢዝነስ፣ ኢንጂነሪንግ፣ ኮንስትራክሽን ማኔጅመንት፣ ቲቺንግ አካዳሚክስ ምናምን የሚሉ አሉ። በጣም ብዙ የፈልጋችሁትን ትምህርት የምትማሩበት ነው ማለት ነው። ከታችም እንደምታያቸው ነው ማለት ነው። ላው አለ ካርፔንተሪ፣ የተለያየ አናጺ ስራ ምናምን መስራት ምፈልግ ኳሊቲ ኮንትሮል፣ ህልዝ ኬር፣ ኮንትራክት ላው ምናምን ማኔጅመንት፣ ሆስፒታሊቲ፣ ጆርናሊዝም፣ ምንም የሌለ እንትን የለ ማለት ነው። እዚህ ላይ ኢኮመርስም ጨምሮ ብዙ ነገር ነው ያለው። ስለዚህ ከዚህ ላይ ምንድን ነው እንትን አላቸው የራሳቸው የሆነ ምን አላቸው። ኮርሱን ከጨረሳችሁ በኋላ ሰርቲፊኬት ይዘጋጅላችኋል። ያው ሰርቲፊኬቱን ግን እኔ እንደነገርኳችሁ እዚህ ላይ ነው የተማርኩት ቪዲዮ ኤዲቲንግ ማለት ነው ካብከት ካብከት ቪዲዮ ኤዲቲንግ ተምር ያለው ከተማር ከጨረስኩ በኋላ ግን ያው ለሰርቲፊኬቱ ዶላር ክፍያ ያለው ሶስት ዶላር ጀምሮ ክፍያ ያለው ማለት ነው። ስለዚህ እናንተ ግን ሰርቲፊኬቱ ምንም አይሰራላችሁም፣ እውቀቱ ካላችሁ እውቀቱ ላይ ማተኮር ነው የሚሻለው ማለት ነው። ስለዚህ ከዚያ ላይ ማተኮር ስለሚሻል ችግር የለውም። ስለ ሰርተፊኬቱ አትጨነቁ። በዲፕሎማም መማር የምትችሉበት የዲፕሎማም እንትን ያለበት ስለሆነ የምትፈልጉትን ሰርች አድርጋችሁ መማር ነው ማለት ነው። ለምሳሌ እንዴት ሰርች እንደምናደርግ ላሳያችሁ። ከላይ የሰርች ቦታ አለ። እሱን አንዴ ነካ ታደርጉና ለምሳሌ ቪዲዮ ኤዲቲንግ ለምሳሌ ብለው ቪዲዮ ኤዲቲንግ ቪዲዮ ኤዲቲንግ ብዬ ሰርች አደርጋለሁ ማለት ነው። ስለዚህ ይሄው ቪዲዮ ኤዲቲንግ ብላችሁ ሰርች ስታደርጉ እነዚህ መጣ። የመጀመሪያው ምንድነው ቢግነር ሌቨል የሚባል አለ፣ ለጀማሪዎች ማለት ነው። ጀማሪ ከሆናችሁ የጀማሪ ኮርስ መውሰድ ትችላላችሁ። ይሄው ከላይ እስከዚህ እነዚህ እንትኖቹ አራቱ ማለት ነው ቢግነር ኮርስ ናቸው። ከታች ደግሞ እነዚህ ደግሞ ከታች ዝቅ ስትሉ ደግሞ አይው አድቫንስድ ሌቨል የሚላለ ዲፕሎማ ኢን ፎቶ ኤዲቲንግ የሚላለ አድቫንስድ ደግሞ በዚህ መልክ መውሰድ ትችላላችሁ። 18 ሺህ ተማሪዎች ተምረዋል ማለት ነው ከታች ደግሞ እነካው ከተን ጨምሮ ኢንተርሚዲየት ለመካከለኛ ላሉ ሌቭሎች የተዘጋጀ ኮርስ ነው ማለት ነው። በእንግሊዘኛ ነው ትምህርቱ በእንግሊዘኛ ነው ማለት ነው። ከታች አሁንም አድቫንስድ ኮንቴንት ክሬሽን አለ። ስለ ቪዲዮ ኤዲቲንግ ውስጥ ደግሞ ቪዲዮ ኤዲት ማድረግ ብቻ ሳይሆን ኮንቴንት ክሬት ማድረግ ግዴታ ስለሆነ ከኤዲቲንግ በተጨማሪ ማለት ነው። በተለይ ዩቲዩብ ምናምን ለምንሰራ በጣም ወሳኝ ነው ማለት ነው። እሱም ወደ 29563 ተማሪዎች ተምረዋል እያለ ነው ስለዚህ ከታችም እንደምታዩት ነው በጣም ብዙ እንትን ነው ያለው። አንደኛ ሁለተኛ ሶስተኛ እያለ እስከ ሰላሳ ዘጠኝ ድረስ እንትኖ ኮርሶች አሉ ማለት ነው። በጣም ብዙ ኮርሶች ነው ያሉት ማለት ነው። ስለዚህ እናንተ ከላይ ብቻ የምትፈልጉትን ነገር ሰርች ማድረግ ብቻ ነው ማለት ነው የሚጠበቅባችሁ። ስለዚህ ቻናል ቤተሰቦች ከዚህ ላይ የምንፈልገውን እንትን ካገኘን በኋላ የምንፈልገውን ነገር ሰርች አድርገን ካገኘን በኋላ ወይም መጀመሪያ ልንል ይችላል ላንጎጅም ከሆነ ላንጎጅ የምንፈልገውን ነገር እንትን ካልነ በኋላ ማለት ነው፣ ምናረጋለን ሳይን አፕ እናረጋለን ማለት ነው። በጎግል አካውንታችን ሳይን አፕ የምናረጋለን። ሳይንአፕ ሳይን የሚለውን አንዴ እንጫናለን። ዜን ሳይን አፕ ዊዝ ኢሜል ይላል። ዜን ስም አስገቡለት ይላል። ይህ ስም ሙሉ ስማችሁ ማስገባታችሁ ምንድን ነው የሚጠቅማችሁ? በኋላ ሰርተፊኬት ሲሰራ እርግጠኛ ያኛውን ስማችሁን በስትክክል እንዲሰራላችሁ ይጠቅማችኋል ማለት ነው ግን የሚል ስለማልፈልግ ዝም ብዬ የሆነ ማለት ሰርቲፊኬት ስለማልፈልግ ዝም ብዬ ይሆናል። እናንተ ለማሳየት ዝም ብዬ ነው ማለት ነው። ስለዚህ ፓስዋርዳችሁንና ኢሜይላችሁን ካስገባችሁ በኋላ አካታች ሀገር የሚለውን ሁለቱን ተስማማላችሁ ማለት ነው። እነዚህ ሁለቱን ታበራችኋላችሁ። እነዚህ ካበራችሁ በኋላ ማለት ነው ምንድነው የምትሉት ክሬት አካውንት የሚለውን አንዴ ትነካላችሁ ማለት ነው። ዜን ክሬት አካውንት እንዳላችሁት ወደዚህ ይወስዳችኋል ማለት ነው። ኮንቲኒ ትሉታላችሁ። ዜን ጌት ሪኮመንዴሽን ኤክስፕሎር ኦል ኮርስስ ምናምን ይላል። ይህን ተውት እናንተ ሰርች ቦታው ላይ ትሄዱና አሁን ሰርች ቦታው ላይ ለምሳሌ ቪዲዮ ኤዲቲንግ መማር ፈልግ፣ ቪዲዮ ኤዲቲንግ የሚለውን ጽፍና ሰርች ላይ ማለት ነው። ዜን የተለያዩ ያመጣልኛል። ቢግነር ሌቭል ይላል የተለያዩ በቢግነር ሌቭል ላይ የተዘጋጁ አሉ፣ በኢንተርሚዲየት ተዘጋጁ አሉ፣ እንደገና ደግሞ በአድቫንስ ላይ ተዘጋጁ አሉ ማለት ነው። ስለዚህ እናንተ ጀማሪ ከሆናችሁ ቢግነሩን እስተማሩና ቀጣይ ደግሞ ምን ማማር ትችላላችሁ፣ ኢንተርሚዲየት፣ ዜን አድቫንስ፣ ያላችሁ ከፍ እያላችሁ ሄድ ትችላላችሁ ማለት ነው። ስለዚህ ከዚህ ለምሳሌ እንደምታዩት ያው ሰርቲፊኬት ሰርቲፊኬት ይላል ሰርቲፊኬት ይዘጋጃል ነው የሚለው። እንደነገርኳችሁ ግን ክፍያ አለው፣ መጨረሻ ላይ ሰርቲፊኬቱ ለመውሰድ ክፍያ አለው። ትምህርቱ ግን በነፃ ነው ማለት ነው። ለዚህ ሰርቲፊኬቱ ይቅርባችሁ ሶስት ዶላር ምናምን ከምከፍሉ ሰርቲፊኬቱ ይቅርባችሁና እውቀቱን ብቻ ሸምቱ በነፃ ማለት ነው። ስለዚህ ለምሳሌ አንዱን ስታርት እንበልና እንዴት ትምህርቱ እንደምንወስድ ልንገራችሁ ስታርት እንለዋለን ማለት ነው። ዜን ስታርትስ ነው ማስታወቂያ ምናምን ከመጣላችሁ ይህን ክሎዝ እያደረጋችሁ እንትማክስ ላላችሁ ማለት ነው። ስለዚህ እዚህ ላይ እንደምታዩት ኮርስ አውትላይን ነው የሚያሳያችሁ። እነዚህ ኮርስ አውትላይን ናቸው ምን ምን እንደምንማር ነው በዚህ ዲስከስ ፋይ ምናምን የሚለውን አጠቃላይ እነዚህን ውስጡን ምን እንደምንማር የሚነግርና የምናደርገዋለን። ሪዲ ሌታስኮ ይላል ሌታስኮ ነው እንለዋለን ማለት ነው። ዜና አሁንም ጽሁፎችን ስለ ኮርሳት ላይ የተወሰነውን ማብራሪያ ይሰጠናል። ኔክስት እንለዋለን። ዜና ወደ ውስጥ ያስገባናል ማለት ነው። ዜና ይህን ይመስላል። የመጀመሪያዋ እንደምታውቁት አንድ ሰዓት አንድ ደቂቃ ከአምሳ ሰከንድ ናት ማለት ነው። ትንሽ እንትናት ኢንትሮዳክሽን ምናምን ያለባት ዌልኮም ቱ ዲስ ኮርስ ኦን ቪዲዮ ኤዲቲንግ ዊዝ አን ኦፕን ሶርስ ሶፍትዌር ከደንላይቭ

ሚመስለው አሁንም ኔክስት ትሉታላችሁ ማለት ነው። ኔክስት ስትሉት አንዳንድ ኩዞች ያልኳችሁ ሁነዚህ ኩዝ መጣ ማለት ነው። ጋር ፕሪፈር ኬንድል ላይቭ ይላል። ለምንድን ነው የሚለውን ከተኮርሱ ላይ በደንብ ከተማራችሁ በቀላሉ ትምህርት ታላችሁ ማለት ነው። ስለዚህ እሱ በዚህ መሰረት መስራት ትችላላችሁ ማለት ነው። አሁንም ቀጣይ ይሄ ደግሞ ሁለት ደቂቃ ምናምን በጣም ትንሽ ትንሽ ደቂቃ የሆነ ነገር ግን ብዙ እውቀት የምታገኙበት ነው ማለት ነው። ስለዚህ ከዚህ እንወጣለን። ከሲደክማችሁ ወይም ደግሞ ጊዜ ባልኖራችሁ ሰዓት ተወጡና አሁን ደግሞ ቀጣይ ኮንቲኒ እያላችሁ ከጀመራችሁበት በት እየቀጠላችሁ ኮርሱን በስነ ስርዓት መጨረስ ትችላላችሁ ማለት ነው። ስለዚህ ከዚህም በተጨማሪ ሌላ የተለያዩ ቋንቋዎችንም ሊሆን ይችላል። በመግቢያ እንደነገርኳችሁ ብዙ ነገር የምትማሩበት ቦታ ነው ማለት ነው። ለዚሁም በነጻ ማለት ነው። ስለ ጤናም ከሆነ ስለ ጤና፣ ስለ ኢኮመርስ የፈለጋችሁትን የምትማሩበት ቦታ ስለሆነ እናንተ ብቻ ሰርች ማድረግ ነው ማለት ነው። ለዚሁ እንደምታዩት ኢኮመርስም የተለያዩ እንትኖች አሉ ማለት ነው። ለምሳሌ ይሄን ስታርትን በለው። አሁንም ማስታወቂያ እንደዚህ ይመጣላችሁ ከሆነ ክሎዝ ትልት አላችሁ። ከታች ዜም ወደ ውስጥ አለ ያው ኮርሳውት ላይ ነው። ይሄን ይመስላል ይላል ለጣክቱልቱና ይሄን ያው ኮርሳውት ላይ ነው። ይሄን ይመስላል። ኮርሳውት ላይ ነው ይነግራችኋል። ዜን ሪዲ የሚለውን የታችኛውን እናካታጉታላችሁ ማለት ነው። ዜና አሁንም ኔክስት ትልትና ወደ ቪዲዮ መግባት ትችላላችሁ ማለት ነው። እዚህ አጠቃላይ አንዳንድ እንደዚህ በጽሁፍ መሰረትም ያመጣላችሁን መዝለል የለባችሁም፣ እውቀት ለማግኘት እስከሆነ ድረስ ማለት ነው። ስለዚህ በዚህ መሰረት የምትፈልጉትን ኮርስ መማር ትችላላችሁ ማለት ነው። የምትፈልጉ ቋንቋ ብትፈልጉ፣ የፈልጋችሁትን ነገር፣ ለምሳሌ ላንጉጅ ብለን ሰርች እናደርግ። ለምሳሌ ላንጉጅ ውስጥ ምን አይነት ላንጎጅ እንደሆነ የምትማሩት? ለምሳሌ ላንጎጅ ብላችሁ ሰርች ስታደርጉ ወይም የፈለጋችሁትን ላንጎጅ እንግሊዘኛ ከሆነ ስፓኒሽ ከሆነ የምትፈልጉትን ላንጎጅ ሰርች ማድረግ ትችላላችሁ ለምሳሌ እንግሊዘኛ ልበለው ነው ዜን ቢግነርስ ሶሻል እንግሊዝ ላንጎጅ ስኪል ይላል ያው እሱን ስታርት እንለዋለን ማለት ነው ስለዚህ ወደ ውስጥ ገብተናል ማለት ነው። የሶሻል እንግሊዘኛ ቋንቋ ስለሆነ ያልኩት ያው ስለ ሰዎችን ስናገኝ እንዴት ነው መውራት ያለብህ ምናምን ምናምን የሚለውን ነው የሚነግረን ማለት ነው። እሱ በስነ ስርዓት ቁጭ ለን ማስታወሻችን ይዘን እንግሊዘኛ ቋንቋ በስነ ስርዓት መማር እንችላለን ማለት ነው በነጻ In this lesson we are meeting people at classbites.com ከፈለጋችሁ እንደዚህ እያሳለፋችሁ መማር ትችላላችሁ ማለት ነው። አድቫንስ ልክ ከሆናችሁ ተወሰነ አይታችሁ ከገባችሁ እዚህ ያረጋችሁ ኔክስት እያላችሁ ኔክስቱንም እያላችሁ ኩይዞችንም እየመለሳችሁ ስለዚህ ከቻናል ቤት ሰዎች ከዚህ ገብታችሁ የምታጡት ነገር የለም። በመጻፍ መልክም መጠየቅ ትችላላችሁ ማለት ነው። ብዙ ነው፣ ብዙ ነገር ነው የምትማሩበት። ያው ከዚህ እንደምታዩት 30 ሚሊየን ፕላስ ለርነር ሀብሬ ሄድ ቦላሊ ሰንኮር ይላል። ከ30 ሚሊየን በላይ ሰዎች እንደተጠቀሙበት ነው እየተናገረ ያለ። ስንት አይነት አለ። ያው ዲፕሎማ እንደምታዩት ዲፕሎማ ላይ ብላለ፣ በሰርተፊኬት ብላለ ማለት ነው። ሰርተፊኬትም እንደነገርኳችሁ መዘጋጀት ይችላል። ሰርቲፊኬት ሌቭሉን የምትፈልጉ የዲፕሎማ ሌቭሉን ትማሩና እውቀት ብቻ ማ ሰርቲፊኬቱ መጨረሻ 3 ዶላር መክፈሉ ይቅርባችሁና፣ እናንተ ግን ኮንቴንት ክሬሽን ሊሆን ይችላል። የተለያዩ የምትፈልጉትን ነገር ገብታችሁ መማር ትችላላችሁ ማለት ነው። እሺ፣ ቻናል ለቤተሰቦች ከታች ለርን የሚላለ ለምሳሌ ከዚህ ላይ ስትገቡ ምንድን ነው የሚያሳያችሁ? ምን ያህል ፐርሰንት እንደጨረሳችሁ ኮርሱ ምን ያህል ፐርሰንት እንደተከታተላችሁ ምናምን ይነግራችኋል። 100% ስትሆኑ ነው ሰርቲፊኬቱን የሚያዘጋጅላችሁ ማለት ነው። ለምሳሌ ለርን የሚለውን ልግባና አሳያችሁ። ለምሳሌ ለርን ስንገባ ያው ቅድም የነካው ሶሻል እንግሊዝ ላንጉዌጅ የሚል ገብቼ ነበር። አታችሁ ከሆነ ገና ዳታ ፕሮቴክሽን እዚህ ገብቼ ነበር። ቪዲዮ ኤዲቲንግ የሚለውን ገብቼ ነበር። ከዚህ ላይ 14% ቱን ቅድም አሳልፌ ስለነበር ማለት ነው። አርቲፊሻል ኢንተለጀንስም የ25% ኢንሎር እንዳረኩት ነው ይነግረኛል ማለት ነው። ስለዚህ በዚህ መሰረት ምን ያህል ፐርሰንት እንደቀራችሁ ማለት ትችላላችሁ ማለት ነው። በዚህ መሰረት ማለት ትችላላችሁ። ከታች ደግሞ ዳሽቦርድ የሚላለ ዳሽቦርድ ላይ ደግሞ እንደዚህ ትነኩትና ዩር ለርኒንግ ታይም ሁለት ሚኒት ይላል። አጠቃላይ የተማርነውን ደግሞ ይነግረናል። ምን ያህል ቆይታ እንደቆየ ማለት ነው። አቨሬጅ ያለ ሰለርነር ከሁለት ሰዓት እስከ ሰላሳ ስድስት ሚኒት ነው የሚለው ማለት ነው። ኢን ፕሮግረስ ያሉ ገና ያላለቁ ኮርሶች፣ ያልጨረሳችኋቸው ኮርሶች ምን ምን እንደሆኑ በዝርዝር ያመጣላችኋል ማለት ነው። ይሁን ለምሳሌ ሁለቱን እያሳየ ነው የመጀመሪያው 18% አንደኛውን አራት ፐርሰንት ጀምራል እያለ ነው ማለት ነው። ስለዚህ በዚህ መሰረት እያያችሁ ትምህርታችሁን ያልጨርሳችሁትን መጨረስ ትችላላችሁ ማለት ነው። ሾፕ የሚለው ደግሞ ሰርተፊኬት ምናምን የምታዩበት ነው። እንደዚህ ሾፕ የሚለው አንዴት ነው። ስለዚህ ያው ከላይ አንክላይም ሰርተፊኬት የሚላለ እሱን መንካት ትችላላችሁ። ለምሳሌ ዲቪ ያላለቁ ስላሉ ነው። አንክላይም ዲ ያልተቀበልኳቸው ሰርተፊኬቶች አሉ። ያው እነዚህ የተጀመሩት ኮርሶች ማለት ነው። የተጀመሩት የ14 ፐርሰንት፣ የ25 ፐርሰንት። ስለዚህ እነዚህ ሙሉን ስጨርሳቸው ሰርተፊኬት ይዘጋጃል ማለት ነው። ሰርተፊኬት ይዘጋጅ ደግሞ ያው ዩር ሰርተፊኬት የሚል አለ። እሱና የኔ ዜሮ ነው የሚለው። ስለዚህ ምንም ሰርተፊኬት ኮርሶችን ሳልጨርስኳቸው ምንም ሰርተፊኬት የለኝም ማለት ነው። ስጨርሳቸው ግን እዚህ ላይ ሰርተፊኬት ተዘጋጅቶ ይቀመጣል ማለት ነው። እንደነገርኳችሁ ግን ክፍያ አለው የሰርተፊኬቱ። ትምህርቱ ነው በነፃ ማለት ነው። ሰርቲፊኬቱን እኔ ሞክሬዋለሁ፣ ሶስት ዶላር ክፍል ምናምን ያለ ማለት ነው። ስለዚህ አንዳንድ ኦፈር ምናምን ካልሰጡ በስተቀር ክፍያ ይኖረዋል። እናንተ ግን እውቀቱ ላይ ብቻ አተኩሩ ማለት ነው። ስለዚህ የዛሬው መረጃ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ኮሜንት አድርጉልኝ። ሰብስክራይብ ማድረግ ወይ ተሰውኑላለሁ። ይመቻችሁ።